የጋሞ ዞን ልዩ ልዩ የስፖርት ሻምፒዮና ፍጻሜ አግኝቷል ላለፉት 15 ቀናት ሲካሄድ የቆየው ሻምፒዮናው በዛሬው ዕለትም ሲጠናቀቅ ለአሸናፊዎችም የዋንጫናም የሜዳሊያ ሽልማት ተበርክቶላቸዋል ተጨማሪ የጋሞ ዞን ስፖርት ምክር ቤት ከጋሞዞን ወጣቶችና ስፖርት መምሪያ ጋር በመተባበር ባዘጋጀው የዞን ልዩ ልዩ ስፖርቶች ሻምፒዮና በወንዶች እግር ኳስ ዳራ ማሎ ወረዳ ከምዕራብ አባያ ወረዳ ባካሄዱት ውድድር ፍጻሜውን አግኝተዋል። ወንዶች እግር ኳስ የዳራ ማሎ ወረዳ የዋንጫ አሸናፊ ሲሆን ምዕራብ አባያ ወረዳና ካምባ ዙሪያ ወረዳ የብርና የነሐስ መዳሊያ አሸናፊ ሆነዋል። ሙሉ የጨዋታው ጊዜውን አንድ እኩል በተለያዩበት ጨዋታ አሸናፊውን ለመለየት በተሰጠው መለያ ምት ዳራ ማሎ ወረዳ ሁለት ለአንድ በሆነ ውጤት በማሸነፍ ነው የዋንጫው ባለቤት የሆነው። መርሃ ግብሩ በውድድሩ አሸናፊ ለሆኑ ቡድኖች የዋንጫና መዳሊያ ሽልማት በመስጠት ተጠናቋል። የካምባ ዙሪያ ወረዳ በስፖርታዊ ጨዋነት የውድድሩ አሸናፊ ሆኗል። በአትሌቲክስና በሴቶች እግር ኳስ የአርባ ምንጭ ከተማ አስተዳደር አሸናፊ በመሆን የዋንጫ ተሸላሚ ሆኗል። በጠረጴዛ ቴኒስ አርባ ምንጭ ዙሪያ ወረዳ እንዲሁም በቦክስ ቢኒያም ጩባ ፕሮጀክት በግል የዘርፉ አሸናፊ በመሆን ከዕለቱ የክብር እንግዶች የተዘጋጀውን ዋንጫ ተረክበዋል። የጋሞ ዞን ምክትል አስተዳዳሪና የዞኑ ሲቪል ሰርቪስ መምሪያ ኃላፊ አቶ መኮንን ቶንቼ ስፖርት ወንድማማችነትን የማጎልበት አስተዋጽኦ የጎላ ነው ብለው ውድድሩ ወጣቶች ማህበራዊ ትስስራቸውን ያጠናከሩበት መሆኑን ገልጸዋል። ዞኑ በክልል መድረክ በተዘጋጁ ውድድሮች በተደጋጋሚ አሸናፊ በመሆን ውጤታማ እንደነበር አስታውሰው ለክልል ውድድር የተመረጡ ስፖርተኞች ይህንን ውጤታማነት ማስቀጠል እንዳለባቸውም አሳስበዋል። ከሌሎች አቻ ዞኖች ጋር በሚያደርገው ስፖርታዊ ውድድር ውስጥ በተለያዩ የስፖርት ዘርፎች ተወዳድራችሁ ዞናችንን በፊት ለፊት መስመር በማስቀመጥ ዋንጫም መዳሊያም ይዛችሁ እንድትፈጡ እያልኩኝ፣ በውድድሩ መዋቅሮች ያሳዩትን ተሳትፎ አድንቀው በሁሉም የስፖርት መስክ ተሳትፏቸው ተጠናክሮ መቀጠል አለበት ያሉት ምክትል አስተዳዳሪው ለውድድሩ መሳካት አስተዋጽኦ ላበረከቱ አካላትም ምስጋና አቅርበዋል ዛሬ እዚህ ጋር ለነበረን ቆይታ እጅግ በጣም ያማረና የተሳካ እንዲሆን ላደረጉ በተለይም በተለይም የዞኑ ወጣቶችና ስፖርት መምሪያ ማኔጅመንት እና ባለሙያ አካላት፣ የአርባ ምንጭ ከተማ ፖሊስ፣ የዞን ፖሊስ ልዩ ኃይሎች፣ ሁሉም በዚህ መልኩ በአማረ ሁኔታ ጨዋታ እንዲጠናቀቅ ስላደረጉልን የላቀ ምስጋናዬን በዚህ አጋጣሚ አቀርባለሁ። የጋሞዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ማዜ ሸቀነ መምሪያው የታዳጊ ወጣት ፕሮጀክቶችን በማቋቋም ድጋፍ ሲያደርግ መቆየቱን አስረድተዋል። ከ2014 ጀምሮ በተከናወነ መሰል ውድድር ከ448 በላይ ወጣቶች በተለያዩ ክለቦች የስራ ዕድል ማግኘት ችለዋል ነው ያሉት። የተለያዩ ስልጠናዎችን፣ መድረኮችን በማዘጋጀት በማመቻቸት የታዳጊ ወጣቶችን ፕሮጀክቶችን አደራጅተን በማቋቋምና በመደገፍ እንዲሁም ተግባር ላይ በመዋል እያከናወንን ቆይተናል። ይህን ውድድር በማድረግ እንደዚህ አይነት መሰል ውድድሮችን ስናደርግ ወጣቶች ከስፖርት ከጤና ስፖርት ለትብብር ስፖርት ከትስስር ባለፈ ስራ ዕድል እንዲፈጠርላቸው ከፍተኛ ሚና ይሰጣል። ትንሽ ጥረት ቢደረግ ከዚህ የበለጠ ስፖርት እንቅስቃሴ ብናደርግ የተሻለ ውጤት ማምጣት እንደምንችል የዛሬው ፕሮግራም ማሳያ ነው። የጋሞ ዞን ወጣቶችና ስፖርት መምሪያ ምክትል ኃላፊና የስፖርት ዘርፍ ኃላፊ አቶ ታመነ ተስፋዬ ስፖርተኞች በክልል ደረጃ በሚካሄደው ውድድር የዋንጫ ተፎካካሪ በመሆን ዞኑን እንዲያከሩ መልእክታቸውን አስተላልፈዋል። ልዩ ልዩ የጋሞ ዞን ስፖርት በአምስት ስፖርት አይነቶች እንዲሁም በክልሉ ደግሞ በአስራ አምስት ስፖርት አይነቶች የምንሳተፉበት አመትም ስለሆነ ልዩ ትኩረት ተሰጥቶታል። ልዩ ትኩረትም ተሰጥቶ በዞኑ አስተዳደር በኩል ድጋፍ ተደርጎ በዞኑ ፋይናንስ ተቋም በኩል ድጋፍ ተደርጎልን በደማቅ ተሳትፎ በደማቅ ህዝብ ደስታ ልንዘጋ ደርሰናል። ለጋሞ ቴሌቪዥን አስተያየታቸውን የሰጡ የስፖርት ቤተሰቦች በበኩላቸው ውድድሩ ታዳጊ ስፖርተኞችን በብዛት የተመለከቱበት መሆኑን ገልጸው ሰፊ ተመልካች ያገኘ የስፖርት ውድድር በመሆኑ ትኩረት ሊሰጠው እንደሚገባም ጠቁመዋል። ዘንድሮ በተከታታይ ለሶስተኛ ዓመት እየተደረገ ይገኛል። ከዚህም አንጻር ከዚህ ቀደም ከነበረው የዘንድሮ እጅግ የተለየና እጅግ በርካታ አዳዲስ የሆኑ ስፖርቶችን የጨመረ እንዲሁም በዞኑ ላይ ያሉ ከዚህ ቀደም የምናውቃቸውን እ ልምድ ያላቸው በብዛት ልምድ ያላቸው እግር ኳስ ተጫዋቾች የመመልከት ነገር አስቀርቶ አዳዲስ ተተኪ ለነገ ለሀገር የሚበቁ ትውልዶችን ያስመለከተ ውድድር ነው። የሚገርም ሁኔታ ነው ያሳየው። ዛሬ እዚህ በጣም በርካታ ሰው ነው የነበረው። ጥሩ ጨዋታ አይተናል። በዚህ አጋጣሚ ደግሞ የአርባ ምንጭ ከተማ የጋሞ ዞን ሕዝብና ክልሉም ደግፎን እየተሰራ ያለ ስቴዲየም አለ። ለዚህ ሕዝብ ይመጥነዋል፣ ይገባዋል። ይሄ ለማለት ነው የምፈልገው። ጨዋታው በጣም ማረኪ ነበር።